የአስራ አንድ ወይም የአስራ ሁለት ዓመት ልጅ የሆነው ሙሐመድ ዓለይህ ሰላቱ ወሰላም ከወላጆቻቸው ሞቱ በኋላ በአጎታቸው አቡጣሊብ ጥበቃ ስር ነበሩ። አቡጣሊብ የተከበሩ የቁረሾች ጎሳ መሪ ሲሆኑ ሙሐመድን እንደ ልጃቸው ወዳቸው ነበር። አንድ ቀን አቡጣሊብ ለንግድ ወደ ሶሪያ ምድር ለመጓዝ ሲዘጋጁ ሙሐመድም አብረዋቸው እንዲሄዱ ጠየቁ። አቡጣሊብም የልጅነት ፍላጎታቸውን ተቀብለው አብረዋቸው ወሰዷቸው። የንግድ መስመሩ ረጅም እና አድካሚ ነበር። በመጨረሻም የሶሪያ ድንበር ላይ ወደምትገኘው ቡስራ ከተማ ደረሱ። እዚያም በከተማዋ ዳርቻ ላይ በሚገኝ አንድ ገዳም ውስጥ የሚኖር ታዋቂ መነኩሴ ነበር። ስሙም ባሂራ ይባላል። ባሂራ በቅዱሳት መጽሐፍት ጥልቅ እውቀቱ የሚታወቅ እና የወደፊት ክስተቶችን በተመለከተ ምልክቶችን የሚረዳ ችሎታ አለው ተብሎ ይታመን ነበር። ባሂራ ብዙውን ጊዜ ለሚያልፉ የንግድ ተጓዦች ብዙም ትኩረት አይሰጥም ነበር። ነገር ግን በዚህ ቀን የንግድ ቡድኑ ወደ ከተማዋ ሲቃረብ ባሄራ ከመስኮቱ ሆነው አንድ ያልተለመደ ነገር አስተዋሉ። አንድ ደመና ከሌሎቹ ተለይቶ መሐመድ አለይሂ ሰላቱ ሰላም ያሉበትን ስፍራ ከፀሐይ ጨረ እየጋረደ ይከተል ነበር። ይህ ምልክት መነኩሴውን አስደነቀው። ባሄራ በፍጥነት ከገዳ ሞቶ ወደ ነጋዴዎቹ ሄደ። እናንተ የቁረሽ ሰዎች ሆይ ለእናንተ የተዘጋጀ ምግብ አለኝ፣ ሁላችም ወደ ነቀረው አላቸው። ነጋዴዎቹም በመነኩሴው ያልተለመደ እንግዲያ ተቀበሉ ተገርመው ግብዣውን ተቀበሉ። ሁሉም ሲመጡ ባሂራ ሕፃኑ ሙሐመድ አለይሂ ሰላቱ ወሰላም ከቡድኑ ዕቃዎች አጠገብ ሲቀርቡ አስተዋለ። ልጁ እዚያ ለምን ተቀመጠ? ከእናንተ ጋር ወዲን እንዲመጣ አድርጎ አላቸው። አቡ ጣሊብም ሙሐመድን አብረዋቸው እንዲቀላቀሉ ጠሩ። ሙሐመድ አለይሂ ሰላቱ ወሰላም ሲቀርቡ ባሂራ በትኩረት መመልከት ጀመረ። ፊታቸው ላይ ያሉትን ምልክቶች፣ የእግራቸውን አቀማመጥና ንግግራቸውን በጥንቃቄ መረመረ። ከዚያም በትከሻቸው ላይ ያለውን የትንቢት ምልክት ለማየት ልብሳቸውን እንዲያነሱ ጠየቃቸው። ይህ ምልክት ከጥንት ጀምሮ የመጨረሻው ነብይ እንደሚኖረው በመጽሐፎቻቸው ውስጥ ተጽፎ ነበር። ባሂራ አይኖቹን ወደ አቡጣሊብ በማዞር በቁም ነገር እንዲያላቸው ይህ ልጅ የታላቅ ነገር ባለቤት ይሆናል። እሱ የዚች ኡማ ነብይ ነው። አቡጣሊብም ጣሊብም በመነኩሴው ቃል ደነገጠ። ባህር ቀጠለና ይህ ልጅ ከታላቅ ውስጥ ሊወድቅ ይችላል። ስለዚህ ወደ ትውልድ ከተማ ሆሰደውና ከአይሁዶች ጠብቀው፣ ምክንያቱም እነሱ የወደፊቱን ነቢይ ነብይ እየፈለጉ ነውና አቡ ጣሊብ የመነኩሴውን ሲሆን ነገር ወስደው የንግድ ስራቸውን በፍጥነት አጠናቀው ሙሐመድን አለይሂ ሰላቱ ሰላሙ ወዲ ሲው ባህራ ትንቢት እውነት ሆኖ መሐመድ አለይሂ ሰላቱ ሰላም በኋላ